ዳጣ ያንቺና የኔን አባትና ልጅ መሆን ከኔና ከአንቺ ውጭ ማንም ሊያውቅ ይከብዳል። ይሁልሽ እሱም አላረጋገጥም። ይሄ ደግሞ በኔና በአንቺ መሃል የሚቀር ሚስጥር። እመኔ እንዳጣ ምንም ቢሆን እኔ አንቺን አልጥልሽ። እስኪ ትኩር ብለሽ ያት፣ አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔ ማ ፀጉሯን ቆርጬ ዴን አስመረምራታለሁ። ኤቢ አይምሮሽን ያምሽል። አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣው? ምግብ ለብቻ ስሪላት። ጫው ምናምን እያበዛች ሁሌም ቢሆን ሽሮ ስጫት። ደግሞ ይሄ አሁን ምን ማለት ነው? እሺ አባትሽ ቢሰማስ ምን ይላል? ማን ይነግረዋል? እዚህ ቤት ዳጣ ባይቷር እንደሆነች ማድረግ ነው። እኔ ይሄንን ማድረግ አልችልም። ብር ሰጥሻለሁ። ቤቢ እኔ እኮ ብዙ ታላቅሽ ነኝ፣ ብዙ ነገር አውቃለሁ። እንዲህ አይነት ነገር ማድረግ ደግሞ እዚህ ቤት ጥሩ አይደለም። የሆነ ነገርም አስለክታችኋለች እስካሁንም ማየብቻል ይተረዳቸዋት ይህ ብዬ ከናታን ጋር ያላት ቅርርብ ነው፣ አይደለ? አንቺ ዳጣን እንድጠያ ያደረገች ከፈለገች ጫዙ ለመዞር ትችላለች። ይህ ብዬ፣ አትፍሪ። እሷ እንደዚህ አይነት ሀሳብ የላት፣ እንዲህ አይነት ነገርም የምታውቅ አይመስለኝም። ናታን ብቻ እንዳይመስልሽ ራሱ ያደረገችው ከስምንት ዓመት በኋላ ቤተሰቦቿን ብታገኝም ዳጣ አሁንም በውስጧ ለአመታት እየተመላለሰ ያለው የእናቷ ጥያቄ ነበረ። አባቷም አቶ ደረጀ ይህንን ጉዳይ እንግዲህ ቀስ ብሎ እንደሚደርስ ነግሯታል። አብጌድ ለእናቷ ለወይዘሮ ማርታ እስቲ ዳጣን ልብ ብለሽ ተመልከቻት፣ ሁሉ ነገሯ አባዬን ነው የምትመስለው ስለዚህ ጸጉሯን ቁርጬ ዲኤንኤን አስመረምራለሁ አለች። ይሄ እንግዲህ ትልቁ ፈተና፣ እቤት ውስጥ ችግር እንደሚፈጠር አቶ ደረጀ ደግሞ ለትዳሩ ምንሃል አክባሪ እንደሆነና ትዳሩ እንዲፈርስ ነገሮችን በብልሃት እያስኬደ ቢገኝም የመጀመሪያ ልጁ አብጌድ ግን ነገሮችን ወደማይሆን ቦታ ወስደዋለች ማለት ነው። ይህም እንግዲህ ለወይዘሮ ማርታም ሆነ ለአቶ ደረጀ ትልቅ ችግር እንደሚፈጥር የታወቀ ነው። ናታን ከአብጌድ ይልቅ ለዳጣ ስሜት እንዳለውና ፍቅር እንደያዘው ነግሯታል። ዳጣዬ እስከ ዛሬ ደግሞ ጎዳና ላይ ብታድግም ምንም አይነት ፍቅር እና ከወንድ ጋራም ተገናኝታ እንደማታውቅ ለናታን እየነገረችው ባለ ሰዓት ነበረ። እማዬ ይሄኔ እኮ ዳጣ የናታን ክፍል ነው ያለችው፣ ነይ ታላመንሽኝ ልው ሰድሽ ብላው ይዛት ሄዳለች። እናትየዋም እኔ አስጠንቅቅያታለሁ፣ ምን እያልሽ ነው? አብጌድ እየቀናሽ መሆን እንዳይሆን ብቻ ብትላትም እውነቴን ነው፣ ታምኝኛለሽ። እኔ ሁሌም ስናገር ውሸታም ነው የምትይኝ ብለው በር ላይ ቆመው እያዳመጡ ነበረ ማለት ነው። እንግዲህ ዳጣ ምንም የተናገረችው ነገር አልነበረም። እንዲሁም ዳጣ አብጌድ ናታን እንደምትወደው እየነገረችው ነበረ። ታውቃለች እኔ ደግሞ እሷን አልወዳትም ብሏታል ማለት ነው። አብጌድ እንግዲህ እርሷ ነች እንጂ አፍቃሪና ወዳጇ ናታን ለእሷ ስሜት የላትም። እዛ ቤት ቢያድግም ያው መዋለድ ቋንቋ ነው። ስለዚህ እህቴ ናት ብሎ ነው የሚያስበው። ወይዘሮ ማርታ እንግዲህ እንዴት ነው ከአብጌድ ጋር ያለክ ግንኙነት? የወደፊት እኮ ንብረታችንን፣ ድርጅታችን የምታስተዳድረው እሷ ናት። አንተም ደግሞ በሰፈር ውስጥ አይንክን ገለጥ ገለጥ አድርገው እያለችው ነበረ። ወይዘሮ ማርታ ለልጇ አብጌድ! እኔም እንዳንቺ በጣም የሰፈር ልጅ ወጣት እያለው በአንቺ ድሜ አፍቅሬ በጣም ነበረ በቅናት የምንጨረጭረው፣ አለች አብጌድ። እና እኔን ትቀኛለሽ እያልሽ ነው ብላታለች ማለት ነው። እንደውም አብጌድ ለሰላምዬ ስለ ዳጣ እየነገረቻት ነበረ። አንድ ነገር ብቻ ተባበሪኝ ሰላምዬ፣ እሱንም ለዳጣ በምሰጫት ምግብ ውስጥ ጨውም ሆነ ሌላ ነገር እያበዛሽ ስጫት በዚህ ተበሳይታ ደግሞ ከዚህ ቤት እንድትወጣ እፈልጋለሁኝ አለቻት ሰላምዬ። እኔ እኮ ሰው ነኝ፣ እንዴት ይህን አደርጋለሁኝ? አግባብም አይደለም፣ እትዬም ሆነ ጋሽም ተሰሙ ለእኔም ትልቅ ችግር ይፈጥራል። ምን ይሆንሽ ነው? እንዲህ እኮ አይደለም፣ በብልሃት ነው። አንቺ ዳጣ ተመጣች ናታን ትቀማኛለች ብለሽ ስላሰብሽ ነው ብትላትም ለምን ተሸክመው አትሄድም ብላለች ማለት ነው። ግን ያው እሱ ሳይወድሽ አንቺ መወደድሽ ደግሞ ይሄ ለአንቺ ትልቅ አደጋ አለው ብዬ አስባለሁኝ። ዳጣዬ በጣም ነው የምታሳዝነው። ሰላምዬ ልብስ እያጠበች ባለበት ሰዓት እንግዲህ ልብስ ልትረዳት ሄዳለች። ሰላምዬ ምን በስስት ዓይኗ እያየቻት እጅሽ ይበላሻል በሳሙና ይሄም ማሽን የማያጥበው ነው ብላታለች ማለት ነው። እና የአብጌድ ቅናት ግን እውነት ያስጠላል። ምን ዓይነት ቅናት ሳይሆን ይሄ የሆነ መንፈስ በሉት በቃ መንፈስ በሉትና ዳጣ እንግዲህ አባቷ መኪና ውስጥ ወስዶ እየጠየቃት ነበረ። ተመቸ ሾይ፣ ለመድ ሾይ ብሏታል። እሷም አው፣ ምግቡም ልብሱም መኝታውም ሁሉም ነገር ተመችቶኛል። በተለይ እህቴ ውሃ፣ ከዛ ቤት ውስጥ የወደድኳት ውሃን ነው ብላለች። ውሃ እንደ ስሟ ውሃ ናት። ስለዚህ አንተ ደግሞ አባዬ ብዬ እንዳልጠራክም አባዬ ብለህ እንዳጠሪኝ ብለህኛል። ስለዚህ ዲኤንኤን እንመረመራለን ብለካል። ቶሎ እንመርመርና እኔም ቁርጤ ልወቅ፣ አንተ አባቴ ባትሆንስ ምንድን ነው አለችው። አባትየውም አቶ ደረጀ ዳጣዬ፣ እኔ እህሎ ውስጤ ነግሮኛል። አንቺ ልጄ ነሽ፣ እኔ ደግሞ አባትሽ ነኝ። ስለዚህ ዲኤንኤኑ ባንመረመርም ምንም ችግር የለውም። ውሃ እህቴ እንድትሆን እፈልጋለሁ ብላዋለች ማለት ነው። አዎ እህቶችሽ ናቸው እያለ ይገኛል። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ አበረታቱኝ። ሀገራችን ኢትዮጵያን ሰላሟን ያብዛ፣ ለእኛም ፍቅር፣ ሰላም፣ አንድነትን ይስጠን። እወዳችኋለሁኝ እንግዲህ ዳጣዬ ቤተሰቧን ፍለጋ ወደ እነ አቶ ደረጀ ቤት ብታመራም እስከ ዛሬ ድረስ የእናቷን ጥያቄ አልተመለሰላትም። ዳጣ እናቴ በሕይወት አለች ወይንስ የለችም እያለች አቶ ደረጀን ብጠይቀውም እሱም ጊዜው አሁን አይደለም፣ መጀመሪያ ከኔ ጋር መስማማት አለብሽ ብሏታል ማለት ነው። ሆኖም እሷም ሁሉንም ነገር ተቀብላ እየኖረች ነበረ፣ ግን እዛ ቤት አብጌድ የምትባለው ልጅ ናታን በጣም ስለምትወደውና ስለምታፈቅረው ናታን ዳጣ ከመጣይ ጀምሮ ለእኔ ምንም አይነት ስሜትም ሆነ በሁለት አይኑም ቀና ብሎ አያየኝም። ስለዚህ ትኩረቱ ሁሉ ዳጣ ላይ ነው ብላለች። ዳጣን ደግሞ ከዛ ቤት ለማስወጣት ያልፈነቀለችው ድንጋይ አልነበረም። እሱንም አባቷ በብልሃትና ትዳሩ ስለሚወድ ትዳሩን ለማዳን ሲል ዳጣነች የሰረቀችው ተብሎ በመቶ ሺህ የሚቆጠረውን ጌጣጌጥ አብጌድ ነበረች። ሆን ብላ በዳጣ ላይ ይሄን ተንኮል ያመጣችው እናትየዋ። አሁንም የምታውቀው ዳጣ እንደወሰደችውና ግን ቦታ ተሳስቶ የኮሚዲዮኑን ቁልፍ ስለቀየረው አባትየው ልጆች አንስተው ሌላ ቦታ እንዳረጉት አድርጎ ነገሩን ሸፋፍኗል። ለአብጌድም ይህንን ጉዳይ እናትሽ ተሰማች፣ ምን እንደሚፈጠር ታውቂያለሽ። ስለዚህ ዳጣን ይቅርታ ጠይቅያ ብሏን ነበረ። ጠይቀዋለች። አሁን የአብጌድ ችግር ናታና ዳጣ ናቸው ማለት ነው። ዳጣን በጣም እየጠላቻት ትገኛለች። ዳጣ እኔ እዚህ ቤት የመጣሁት ሰውር ቦይ ነው፣ ስለዚህ እንስማማ ፒስ እንሆን። እኔ ደግሞ ናታን አንቺን እንዲወድሽና እንዲያፈቅርሽ ልርዳሽ፣ ስለ አንቺ ሁሌም ልንገረው መልካም መልካሙን ብትላትም ላይሻት አልፈልግም። ከዚህ ቤት ውጪ። ሲጀምር አንቺ አባታለሽ እንዴ ወፍዘራሽ፣ ባቶኝማ፣ እዚህ ቤት አትቀመጭም ትላታለች አቢጌድ የምትባለው እውነት የተሰጣት ካራክተር ግን የሆነ መርዝ ነው ማለት ይቻላል። እና ዳጣም በጣም ነው የምትጠላት። እንግዲህ አንድ ቤተሰብ ሆናችሁ ተለይታችሁ ስታድጉ፣ ያኛው ከዛኛው ወገን ሲመጣ እዚህ ጋ ያለው ተቀባይነት በጣም ነው የሚያስጠላው። ዳጣ እስከዛሬ ድረስ ጎዳና አስራ ስምንት አመት ብትኖርም እየሰረቀች ብዙ ነገር እያረገች ነበረ ግን ስነ ምሳሌን ብሩክን ታገኘች በኋላ ሌብነቷንም ትታ ሲርባትም ሆነ ማረፍ በምትፈልግ ጊዜ እዛ ትውላለ ታድራለች። አሁን ላይ ጨዋ ልጅ ሆና የቤተሰብ ጉጉት እንጂ የሌብነት ሱስ አልነበራትም። ሆኖም ግን አብጌድ ከናታን ለመለየት ስትል የሰራችው ሴራም አልተሳካላትም ማለት ነው። አሁንም እንግዲህ ናታን ለብቻው አገኘው ብላ እሱን ለመሳም ብትሯሯጥም ናታን ነቅቶ ተቆጥቷታል። ምንድን ነው አንቺ? ቆይ ፍቅር ይዞሻል እንዴ ከኔ ፍቅር ተያዘሽ? አሁ ፍቅር ይዞኛል እና ነገሪ እያላት ነበር። አንተማ አይገባክም ገበሬ ነክ ብለዋለች። በጣም ነው የሚገርመው። አብገድ እንግዲህ የዳጣዬን ጸጉር ቆርጣ ወስዳለች። ይሄንንም ዳጣም ሆነች አባትየው አያውቁም። ነገሮች ወዴት እያመሩ ይመስላችኋል? እንግዲህ አቶ ደረጀ ነገሮችን በብልሃት ቢወስደውም አብጌድ የመጀመሪያ ታላቅ ልጁ ግን ነገሮችን በዲኤንኤን አረጋግጣለው ዳጣማ የጓደኛው የሲሳይ ልጅ አይደለችም እያለ ትገኛለች። በዚህም ጉዳይ ደግሞ ወይዘሮ ማርታ ሁለተኛ እንዲስት እንዳልሰማ አባት ሼ እንዲሰማ ምን ይላል ከየት ነው የተፈጠረችው? ባካቾች ምን ትላለች ብላ ተናዳ ጥላት ወደ ስራ ሄዳለች ማለት ነው። ያ ወይዘሮ ማርታም እንግዲህ ውሃ የዳጣን ፈለግተ ከትላ እስታይ የመችሽ እያለች ነው ብላ ለአቶ ደረጀ ነግረው ነበር። አቶ ደረጅም የዋ ውሃማ ሞኝ አይደለችም። ውሃ እንታይና መከታተል ያለብሽ አብጌድ ላይ ነው ብሏታል።